ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገሬ ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ይህ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ጋት እለታዊ ነው። በጠዋት የጋት ውሎ ያስተላለፍናቸውን ፕሮግራሞች ብታዩቸው፣ ብትገልሷቸው ኮንቲኒቲ፣ ቀጣይነት ስላለው ይጠቅማል የሚል እምነት አለን። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታቸውን አካፍሉ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በስፐርታንክስ ደግፉ እየደገፋችሁም ስለሆነ እጅግ የከበረ ምስጋና ያደርሳችሁ። ሶስት አጫጭር መረጃዎች አሉኝ። የመጀመሪያው በትግራይ ክልል እየሆነ ያለው መፈንቅለ መንግስት ነው ወይንስ ምንድን ነው የሚል ያሉት መረጃዎችን በማስተሳሰር ወደ እናንተም ማደርሳቸው ይሆናል። ሁለተኛ የግብፅ ሚዲያዎች ይዘውት እየወጧል ጩኸቶች አሉ፣ ትዊተር ላይ ዴይሊ ኒውስ ኢጅፕት ላይ በአብዛኛው የፋኖን የጽንፈኞችን ዜና የሚዘግበው ከዛም ባለፈ እንግዲህ አዲስ ስታንዳርድ የሚለው ቀርቶ አስመራ ስታንዳርድ ቢሆን ጥሩ ነው። ማርኮ ሩቢዮ ወደ ኢትዮጵያ ከጠቅላይ ሚኒስትሩ ጋር ባወሩበት ወቅት የአሜሪካና የኢትዮጵያን ጥቅሞች ብቻ እንደተወያዩ ተደርጎ ነው፣ በውስጥ አስተዳደር ጉዳይ ለምን አልተወያዩም የሚል ስሞታ አውጥቷል። እነዚህ ልቅ ሰዎች ማን እንደሆነ የሚልካቸው ስለሚታወቅ የግብፅ ሚዲያዎች ጩኸት አካል ነው ማለት ነው። አጫጭር በአጫጭር እና በሶስተኛ ተጨማሪ ግድብ በዓባይ ወንዝ ከዋናው የግብጾች ጩኸት ዋናው ለዓለም አቀፉ ማህበረሰብ ድረሱልኝ የሚለው የሚሉት ስሞታ ጀርባ ያለው ነው። እሱን እናያለን እንግዲህ በሁለቱ የአጫጭር መረጃዎች። ኢትዮጵያ ከሀያ ሀያ ሁለት ጀምሮ የተባበሩት መንግስታት ወይም የዓለም የምግብ ፕሮግራም አንድ አካል ነው። የተባበሩት መንግስታት ድርጅት አንድ አካል ነው። ወርልድ ፉድ ፕሮግራም በዛ ኤክስኪቲቭ ቦርድ አባል ሆና እያገለገለች ቆይታለች። ዛሬ ኦፍኮርስ ነገ ነው የሚጠናቀቀው መቶ ሰባ ዘጠነኛው መደበኛ ጉባኤው ማለት ነው። በዛ መቶ ሰባ ዘጠነኛ የካውንስል ስብሰባ አሁንም ኢትዮጵያ ዲቨሎፒንግ ታዳጊ ሀገራትን በመወከል በሙሉ ድምጽ ኤክስኪቲቭ ቦርድ ሜምበር ሆና የተመረጠችበት ዜና አለ። ይሄ እጅግ በጣም የሚያበረታታ ነው። በዚህ በዓለም የምግብ ፕሮግራም ስትራቴጂክ እቅዶችን በማቀድ የታዳጊ ሀገራትን ፍላጎት በማንጸባረቅ እንዲሁም ሙክልናችን ብዙዎቻችን ማን እዚህ ክልል እንደዚህ ሆነ፣ ማን ሚኒስተር ሚኒስተር ዴታ ሆነ፣ ማን ወዘተረፈ ነው ምንል። ግብጾች ከኛ የሚበልጡት ኬንያ ከኛ የሚበልጠው ናይጄሪያዎች፣ ጋና፣ ሩዋንዳ፣ ሌሎች ደቡብ አፍሪካ የሚበልጡን በዓለም አቀፍ ተቋማት ውስጥ በክልላዊ ተቋማት በቀጠናዊ ተቋማት እግራቸውን ተክለዋል ስለዚህ የሀገራቸውን ፍላጎት የሚያስተገብሩበት ወይም የሚያንፀባርቁበት ቦታ አለ በዚህ ደረጃ እኛም ኢትዮጵያም በአለም አቀፍ በቀጠናዊ በክልላዊ ተቋማት ውስጥ የበለጠ መሳተፍ ይኖርብናል፣ የሚል እምነት አለኝ። በተመሳሳይ እንግዲህ የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን በተለምዶ ኢሲኤ የምንለው ዋና ማዕከሉ ዋና ጽሕፈት ቤቱ አዲስ አበባ ያለው ማለት ነው። በዛ ዋና ጸሐፊ ክላቨር ጋቴት ዛሬ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና ከሌሎች በእርሳቸው ስር ካሉ ከሌሎች ከፍተኛ መንግስት ባለስልጣናት ጋር በጠቅላይ ሚኒስትር ጽሕፈት ቤት ውይይት አድርገዋል። በውይይታቸው የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን በዋናነት ጥናቶችን ያጠናል፣ የኢኮኖሚ እድገት አመላካቾችን ይሰራል፣ ምርምሮችን፣ ፖሊሲ ዳይሬክቲቭ ይሰጣል። በዛ ዙሪያ አብሮ ለመስራት በዋነኝነት ደግሞ ኢትዮጵያ የ2027 ኩፕ ኮንፈረንስ ኦፍ ፓርቲስ ከ50 በላይ የሀገራት መሪዎች፣ ከ50 ዝቅተኛው ነው፣ ፕላስ ከ50 ሺህ በላይ ተሳታፊዎች ትልልቅ። ኤክስኪቲቭ ምንድነው ትልልቅ የተቋማት ኃላፊዎች ቀጠናዊ ዓለም አቀፋዊ ድርጅት ተመራማሪዎች ፖሊሲ ሜከርስ እነዚህም ጋዜጠኞች ከሀምሳ ሺ በላይ እና ከሀምሳ ሀገራት በላይ መሪዎች የሚሳተፉበት የኢትዮጵያን የቱሪዝም አቅም የኢትዮጵያን የመጻኢ ወሳኝ የኢኮኖሚ አቅም መሆኗን ለማሳየት በሚያገለግለው በዛ ደረጃ በ ራይት አፕ በማድረግ ወረቀቶችን ዶክመንቶችን በማዘጋጀት ፕሮግራሙን በመምራት ፋይናንስ በማድረግ ባለድርሻ አካላትን በማሰባሰብ በዚህ ረገድ ደግሞ ኮል ፔፐር ይኖራል። ምንድን ነው የምርምር የሚቀርቡ በጣም ሁነቱ በጣም በጣም ትልቅ ስለሆነ ማለት ነው። የኮብ ሰርቲቱ ለዛ ነው ትልቅ ስለሆነ ነው። ኮብ 31ን ማን ያዘጋጀው? በቱርክና በአውስትራሊያ መካከል እንግዲህ በጣም የነበረውን ሰጥ አገባ የምታስታውሱት ነው። ሶ ከክላቨር ጋቴት እንግዲህ ክላቨር ጋቴት እንደምታውቁት የሩዋንዳ ዜጋ ናቸው። የሩዋንዳን ፍላጎት በዓለም አቀፉ በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ያንጸባርቃሉ ማለት ነው። እንደዚህ ባሉ ተቋማት እንስራ እምላችሁ ለዛ ነው። ቀደም ብሎ የተባበሩት መንግስታት ድርጅት በሩዋንዳ ኪጋሊ አምባሳደር ሆኖ ያገለግል ነበር። እንግዲህ ክላቨር ጋቴት የታወቀ የሩዋንዳ ፖለቲከኛ እና ዲፕሎማት ነው። ከእርሱ ጋር ንግግር አድርገዋል ማለት ነው። እነኚህ አጫጭር መረጃዎች ናቸው። ሶ እንዳልኳችሁ መቀሌ እየተከናወነ ያለው ምንድን ነው የሚለውን መቼም ከማንም ቀደም ብለን ይህንን መረጃ በማህበራዊ ሚዲያም በፌስቡክም በዩቲዩብም ወደ እናንተ ለማድረስ እየሞከርኩ ነው ያለሁት። እንግዲህ መቀሌ ዙሪያ ላይ አርሚ 3 31 አለ፣ አርሚ 43 አለ፣ አርሚ 22 አለ፣ ሌሎች ደግሞ ተደራቢ ኃይሎች የሚሏቸው አሉ። ከፖሊስ እና ከሚሊሻ እና የአካባቢ እዛ ከተማ ውስጥ ያሉ ከጸጥታ አስከባሪ እንዲሁም ከእያንዳንዱ ባለስልጣን ፐርሰናል ቦዲ ጋርድ ውጭ ማለት ነው። እጅግ ከፍተኛ ያለው ኃይል ኮማንዶ ስፔሻል ኦፕሬሽን ይመራል የሚባል ኃይል ያለበት ነው ይሄ ከተማ እና የአርሚ 30 የአርሚ 31 ውስጥ ያለው ኮር ኮር 312 ረመፅ ተብሎ የሚጠራው መጋዘን ሰብሮ ሙሉ ትጥቁን የቡድንም ሞርተርን ጨምሮ ድሽቃን ጨምሮ ብሬን፣ ስናይፐር፣ ላውንቸር እነዚህን በመያዝ መቀሌ ከተማ ውስጥ ገብቶ አደባባዮችን የተቆጣጠረበት የነዳጅ ማደያዎች አካባቢ ቢሮዎችን የያዘበት ሁኔታ አለ። በተመሳሳይ ድምፂ ወያኔ ሬዲዮ የኤፍኤም መቀሌ አሁን ደግሞ ድምፂ ወያኔ ቴሌቪዥኑም የተሰራጨበት አምሶሪ ስርጭቱ የተቋረጠበት ሁኔታ አለ። ተሰብሳቢዎች እንግዲህ በጊዜያዊ አስተዳደሩ ፕሬዚዳንቱ ሌተናል ጄኔራል ታደስ ወረደ ናቸው። ነገር ግን ተሰብሳቢዎች መነጋገር የምንፈልገው ከአማኑኤል አሰፋ ከምክትሉ፣ እና ከጄኔራል ፍስሃ ኪዳኑ የክልሉ የጸጥታ ላይ የሚሰሩ ሰው ከእሳቸው ጋር ነው የምንነጋገር የሚል አለ። ለማጣራት በሞከርኩት በእኔ ውስን የማጣራት አቅም እስካሁን ሌተናል ጀኔራል ታደስ ወረደ ያሉበት ቦታ አይታወቅም። አንዳንዶቹ አንድ አምባሳደር ቤት ነው የሚኖሩ የሚል አለ። ከዛም ባለፈ እንግዲህ ከመቀሌ እንዳይወጡ የሚል ቁጥጥር እየተደረገባቸው ነው የሚልም አለ። ዙሮ ዙሮ ቁጥጥር ባይደረግስ ወደ መተላለፊያውን ወደ አሉላ አባ ነጋ ኤርፖርት ያለውን መንገድ የተቆጣጠሩበት ሁኔታ ነው ያለው። ሰው ከዚህ በፊት ለማለት እንደሞከሩት በጉልበት የመጣ ኃይል ምንጊዜም የሚወርደው በጉልበት ስርዓት የሚያስፈልገው ተገማችና ኮንቲኒቲ ስለሚሆን ነው ሲስተም ሶላር ሲስተም አለ። ለምሳሌ በዚህ በሶላር ሲስተም ፕላኔቶች ይዞራሉ ወደ ፀሐይ። ድሮ ፀሐይ ነች መሬትን የምትዞር የሚለው ቀርቶ አሁን ፕላኔቶች ናቸው የሚዞሩት። ማርስ ይወድቃል ብለን አናስብም። ጋላክሲ እንዲህ ይሆናል፣ ሜርኩሪ እንዲህ ትሆናለች አንልም። ሲስተሙ ይቀጥላል ብለን ስለምናስብ ስታብሊሽድ የሆነ ሲስተም ስላለ፣ በጉልበት በሴራ በሻጥር በኃይል ብዛት መዳን አይቻልም። በስርዓት ነው የሚቻለው። ሰው ሌትናል ጀነራል ታደሰ ወረደ በመፈንቅለ መንግስት ነው ሞሮለስ ወደ ስልጣን የመጡ ምንም መሸፋፈን የማያስፈልገው ይህን ኮማንድ ማፍረሳቸው መልሶ ራሳቸውን ነው የሚበላቸው ብዬ መቼም እናንተ የጋት ሚዲያ ቤተሰቦች ምስክር ናቸው። ፕራውድ ሊሄን መናገር ይችላል። ያኔ መፈንቅለ መንግስት ሲካሄድ ይህን ትክክል አይደለም ማለት በመነጋገር በመገማገር በወቅቱ የትግራይ ጊዜያዊ አስተዳደር ፕሬዚዳንት የነበሩትን አቶ ጌታቸው ረዳን ከስልጣናቸው ማንሳት ይቻል ነበር። ግን ባሻጥ ኮርና ከኮር በላይ የሚባለው ተሰበሰበ። ያ የተሰበሰበ ኃይል ውግንናችን ከነ ደብረ ጽዮን ነው አለ። ከነ ፈትለወርቅ ጋር ነኝ አለ። ስለዚህ የህዋትን መደበኛ ጉባኤ አጥልቅ ያለው ተቀብያለሁ አለ። ራሱ ህዋት ፓርቲው በምርጫ ቦርድ የሚታወቅ አደለም ያንን ተቀብያለሁኝ ላፈጻጸሙ እሰራለሁ አለ። የሆነውን የምታውቁት ነው። ይሄ ትክክል አይደለም። ሶ አሁን እየሆነ ያለው ምንድን ነው መፈንቅለ መንግስት ነው ወይ ስንል፣ እንግዲህ ለኩፕ ዴታ መፈንቅለ መንግስት ቶታል ፓወር ቴክ ኦቨር ማድረግ ነው። የትግራይ ክልልን ፓወር ቴክ ኦቨር ብታደርጉ ምንድን ነው የምታመጣው የሚለው ሌላ ጉዳይ ነው። እኔ ከመፈንቅለ መንግስት ባለፈ የሻቢያ ሰዎችን ተልኮ በመቀበል ከዚህ በፊት ምን ብያቸው ነበር? ሌትናል ጀነራል ታደሰ ወረደ የካቢኔ ሽግሽግ እንዲያደርግ እየተገደደ ነው ብያቸው ነበር። እና ይሄ የታጠቀ ይህን የታጠቀ ሀይል ግርግር አንስቶ ለሻቢያ የማስረከብ እንቅስቃሴ ነው የሚል እምነት አለኝ። እንግዲህ መሆን የነበረበት ቢሆን ደብረጽዮን በቃኝ ብሎ ስልጣን እንዲለቅ ሲጠበቅ እየሆነ ያለው ይሄ ነው። መፈንቅለ መንግስት የሚመስል ሁኔታ አለው። ፒውርሊ መፈንቅለ መንግስት እንግዲህ ወሳኝ የሆኑ የነዳጅ ዲፖዎችን ወደ ኤርፖርቱን ወደ ኤርፖርቱ የመሄድ ኤርፖርቱ ላይ ፌደራል ፖሊስ ጥበቃ ስላለ ማለት ነው። ከዛ ባለፈ ወሳኝ የሚባሉ ተቋማትን፣ ፖሊስ ኮሚሽን፣ ሚሊሻ ቢሮዎችን የመቆጣጠር ዋና ዋና መንገዶችን ተቆጣጥረዋል። ወደ ዩኒቨርሲቲው ሀይል እየተንቀሳቀሰ እንደሆነም መረጃ አለኝ። የቴሌቪዥን ማሰራጫ ጣቢያዎችን ተቆጣጥሯል። እስካሁን ያሉት እነዚህ ናቸው። ተከታትለን አሁንም ወደ እናንተ መረጃ ማድረሳቸው ይሆናል። በዚህ ረገድ በነገራችን ላይ የህወሓት ታጣቂዎች የድምፂ ወያኔ ቢሮንም የፕሬዚዳንት ጽፈት ቤትንም ተቆጣጥረው ሰራተኞችን በሙሉ ከቢሮ አስወጥተዋል። አባረሩ ዘንድ ሁለቱም ቢሮዎች መቆጣጠራቸው ሰራተኛ ማባረራቸውን ደግሞ ደጀን ያለው ዛ ህወሓት ጽፈት ቤትን የተቆጣጠረው ደግሞ እንደገና በተኩስ እየተኮሰ ወደ ሰማይ እየተኮሱ ደስታቸውን እየገለጹ ያለበት ሁኔታ ነው ያለው። ይሄ ይሄ መፈንቅለ መንግስት ካልሆነ ምንድን ነው ልንለው የምንችለው የሚለውን ማየት ነው የሚያስፈልገው። በቀጣይነትስ የፌዴራል መንግስት እና ሌሎች የሚመለከታቸው አካላት ምን ምላሽ ይኖራቸዋል የሚለውን ማብረን እናያለን ማለት ነው። ሌላው እንግዲህ የውጭ ጉዳይ ሚኒስትር ግብፅ ግብፅን በተመለከተ ማስጠንቀጫም ማሳሰቢያም ወደ ትክክለኛው አሰራር ኑ ተመለሱ በሚል አውጥቷል። ይሄ እንግዲህ በውሎ ከሰዓታት በፊት ወደ እናንተ ባደረስኩት መረጃ ላይ ስላደረስኩት ማለት ነው። ወደ ውስጥ ብዙውን የማንሄድበት ያን ተከትሎ ምንድን ነው ከጀርባ ያለው ሲባል አንደኛው ተጨማሪ ግድብ አባይ ላይ እንደሚሰራ መረጃው አላቸው። በነገራችን ላይ ኢትዮጵያ ከኛ ከልጆቿ በላይ ኢትዮጵያን ከወዳጆቿ በላይ ጠላቶቿ ያውቋታል። ስራዬ ብለው ነው የሚከታተሉ። ስራዬ ብለው የመንግስትን ፖሊሲዎች፣ ዶክመንቶች፣ አቅጣጫዎች የአገር ለአገር ትስስር ተቋማት ከመንግስት ጋር ያላቸውን በሙሉ ያነፈንፋሉ። የውጭ ኢንቨስትመንት ወደ ኢትዮጵያ ሲመጣ ተወው እንዲትወው ሌላ አማራጭ እናቅርብልህ የሚል ተቀጣሪዎቻቸውን ቀጥረው ኢብን ኢንቨስትመንቱን የማጓተት ፕሮጀክቶችን የመጎተት በተለይ በተለይ የውሃ የመስኖ ፕሮጀክቶች ሲሆኑ ጨረታ እንዳይወጣ ይደረጋል። ጨረታ ከወጣ በኋላ ይሰረዛል። ፕሮጀክቶች ይጓተታሉ። የዋቸው ኢትዮጵያ ውስጥ በመንግስት እጅ በአንደኛ ደረጃ የተጠራቀመ ያለው በእጅ የመስኖ ፕሮጀክቶች ግድቦች ናቸው። ለምን አለ? ከጀርባው ግን የጸጥታ ችግር ሊሆን ይችላል። የሆነ ጫራታ የገባው እንደዚህ አቋርጦ ምናምን ወዘተረፈ ነው የሚባል ከጀርባ ሳቦታጅ አለ። ልክ እንደዛ የኢትዮጵያን የሃይል የኢነርጂ ፖሊሲ የሃያ ሰላሳ የኢትዮጵያ ፖሊሲ ሃያ ሺህ ሜጋዋት ማድረስ ነው። ሃያ ሺህ ሜጋዋት ማድረስ ምን ማለት ነው? ሃያ ሺህ ሜጋዋት አሁን ስንት ነው ያለን ስንል በአሁኑ ሰዓት የኢትዮጵያ ናሽናል ኤሌክትሪክ ጄኔሬሽን ካፓሲቲያችን ሰባት ሺህ ዘጠኝ መቶ አስር ሜጋዋት ሰባት ሺህ ዘጠኝ መቶ አስር አምስት ዓመት ነው የሚቀረው። በሀያ ሰላሳ ሀያ ሺህ ሜጋዋት እንዲሆን ይጠበቃል። በዚህ ውስጥ በዚህ ውስጥ አንድ ሺህ አንድ መቶ ሜጋዋት ከጎዴ ይጠበቃል። አሁን ከአፈር ማዳበሪያው ከሊኬፋይድ ናቹራል ጋዙ አብሮ በእዚያ አንድ ሺህ አንድ መቶ ሜጋዋት የእንደምሩ አሁን እጃችን ላይ ስንት ነው ያለን? ናሽናል አሁን እጃችን ላይ 7910 አለ ብያቸዋለሁ። አለን 1100 ከጎዴ ይጠበቃል? ኮይሻ እየተፋጠነ ነው 2200 ሜጋዋት ይጠበቃል? ባሮ አኮቦ ጋምቤላ ላይ የሚሰራ ነው 1940 ሜጋዋት ይጠበቃል። ከዚህ ውስጥ ይህን ስትደምሩት 13150 ሜጋዋት ይመጣል እቅዳችን። ፕላንድ ካፓሲቲ የሚለው ሀያ ሺ ነው አስራ ዘጠኝ ሺ ዘጠኝ መቶ ይላል። በሀያ ሰላሳ ሀያ ሺ ብለን መውሰድ የሚቀረን እንግዲህ ወደ ስድስት ሺ ስምንት መቶ ሀምሳ ሜጋዋት ይቀራል። ከዚህ ዓባይ ላይ አራት ሺ አምስት መቶ ሜጋዋት የሚያመነጭ ቁጥር ሁለት ግድብ ይሰራል። ሁለት ጊቤ ላይ ሁለት ሺ ጊቤ አምስት ማለት ነው ሁለት ሺ ሶስት መቶ ሀምሳ ሜጋዋት የሚያመነጭ ግድብ ይሰራል። ይህን ተከትሎ ይህ መረጃ አላቸው። የሳሊኒ ወይም የዊቢልድ ግሩፕ ሀይል መሳሪያዎችን ያንቀሳቀሰ ነው። ውሎችን ይታወቃሉ ፐብሊካሊ። አንዳንዶቹም ይገለጻሉ። አንዳንዱማ ይገለጻሉ። ሳሊኒ ወይ ዊቢውልድ አልወጣም። በዚህ ምክንያት ውሃ ከመጠን በላይ ተለቀቀብን፣ ውሃ ይቀርብናል በራለን ራሱ ዶናልድ ትራምፕ ምንድን ነበር ይል የነበረው ይሄ ግድብ መሰራት አልነበረበትም። አሜሪካ እንዴት እንደፈቀዱ አላቅም። ውሃ ያስቀራል ነበር? ዘምን ምን ሆነ? ውሃ ያስቀራል ከሚለው ከፍተኛ የሆነ ውሃ መጠን ስለተለቀቀብን የቶሽካን ታች ለመክፈት ተገደድን። ዩኒላተራል ነው። አንድ ሬጉሌትር ነው፣ አላማው እንቆጣጠረው ነው። አንድ ግድቡ ላይ ይኑረን ስምሪት ነው። ሁለተኛ ኢትዮጵያ እኛ ሳንፈቅድ እኛ ሳንፈርም በተለይ ሱዳንና ግብፅ ያልተስማሙበትን ግድብ መገንባት የለባትም ነው። ይሄ ደግሞ ኢትዮጵያ የውጭ ጉዳይ ሚኒስቴር በመግለጫው እንዳወጣው በፍጹም ይሄ ኢትዮጵያ በገጸ ምድሯና በከርሰ ምድሯ ያለውን ሀብት በሉዓላዊ ግዛቷ ውስጥ ያለውን ለመጠቀም የማንንም ይሁንታ የማንንም ፈቃድ አንጠይቅ። ነገር ግን ሳክሪድ የሚባሉ የማይሻሩ የተከበሩ ዘላቂ እንደ ቅዱስ የሚወሰዱ ግን ህጎችን እንከተላለን። እነሱም ኤኬቴብል መሆን መቻል አለብን። ፌር መሆን መቻል አለብን። ሌሎችን ማሰብ አለብን። የፓን አፍሪካኒዝም፣ የአፍሪካን ውህደት፣ የአፍሪካን ልማት አቀንቃኞች ነን። አንስ ገበገብም 86 ፐርሰንት ለግብፅ የምንሰጥ ኢትዮጵያ ውሃዋ ከተባለ ሰባ ፐርሰንቱ ገጸ ምድር የሚሆን በሙሉ በላይ የምናየው የአባይ ነው እሱን አትጠቀም ምትል ከሆነ መቶ ሚሊዮን በላይ አለን እያሉ እነሱ የሚናገሩት ህዝባችን አደጋ ነው ምትል ከሆነ እኛ መቶ ሰላሳ ሚሊዮኑ ሊበተን ነው። ነው ሶ ኢትዮጵያ እንዳልኳችሁ አምስት አራት ሺ አምስት መቶ ሜጋዋት የሚያመነጭ ሁለተኛ ግድብ አባይ ላይ ለመገንባት ሁለት ሶስት መቶ አምሳ ጊቤ አምስት ከኮይሻ ቀጥሎ የሚሰራ አለ አንድ ሺ አንድ መቶ ጎዴ ላይ ኦልሞስት እሱ ስራ የተጀመረበት የጎዴው ስራ ተጀምሯል። አንድ ዓመት ከምናምን ውስጥ የሚጠናቀቅ ነው የሚሆነው። እዛው አካባቢ ላሉትም ጎዴን ጨምሮ እዛው በሙሉ እዛው አካባቢ ላሉት ለምስራቁ የሀገራችን ክፍል በቂ ኃይል የሚያቀርብ ኦፍኮርስ ወደ የናሽናል ግሬዱ አንድ አካል ነው ማለት ነው። ሶ ይሄን ስለሚያውቁ ይሄን ስለሚያውቁ ከፍተኛ ጩኸት አለ። በነገራችን ላይ በአባይ ተፋሰስ ውስጥ ከሆኑት አገራት አንዷ ኡጋንዳ ነች። ኡጋንዳ በሀያ ሀያ 2007 ሜጋዋት የኢትዮጵያን ኢትዮጵያ እንግዲህ ከእነሱ አንጻር ከታየ አራት እጥፍ በሩትኛ የምናመርተው 7910 ስለሆነ የምናመርተው 2007 ሜጋዋት ያመነጫ ነው ማክሲመም የሚባለው። ኡጋንዳ በታሪኳ ማክሲመም ኃይል የተጠቀመችው 988 ሜጋዋት ነው። ማክሲመም ፍላጎቷ አንድ ጊጋዋት አይደርስም ነገር ግን ኡጋንዳ ለኬንያ ኃይል ይሸጣል። ለምሳሌ በ2023 ለኬንያ ኃይል ሽጦ 25 ሚሊዮን 400 ሺ ዶላር አግኝቷል። ለታንዛኒያ ኃይል ሽጧል። የ2023 ዳታ ብትወስዱ 11 ሚሊዮን 300 ሺ ዶላር አግኝቷል። ለሩዋንዳ ኃይል ይሸጣል። 7 ሚሊዮን 53 ሺ ዶላር አግኝቷል። ለዲአርሲ ለዲሞክራቲክ ሪፐብሊክ ኦፍ ኮንጎ ኃይል ሽጦ ጅምር ስለነበረ በ2023 የነበረው 174 ሺ ዶላር አግኝቷል። ለሳውዝ ሱዳን ኃይል ለመሸጥ ከኦሊዮ እስከ ጁባ ኃይል መስመር ለመዘርጋት ፍላጎት አለ። ኡጋንዳ የናይል ቤዚን የተፋሰሱ አካል ሆኖ ኢትዮጵያ ለጅቡቲ ኃይል ስትሸጥ፣ ለሶማሊያ ኃይል ስትሸጥ፣ ለኬንያ ተጨማሪ ለኬንያ እየሸጠ ነው እያቸዋለሁ ለኬንያ እኛ ስናቀም ያም አይደለም ለታንዛኒያ ኃይል እያቀረብ ነው። ከደቡብ ሱዳን ጋር ድርድር አለ። ለሱዳን ለጅቡቲ ሰላም ከሆነ ከሰፈነ ለኤርትራ መስጠታችን በምስራቅ አፍሪካ ፓወር ሀብ ስንሆን የሚፈጠሩ እንትኖች አሉ። ውድድር ነው። ከናሽናል ኢንተረስት ከሀገር ጥቅም አንጻር እሱም መውሰድ ወሳኝነቱ ነው። ለምሳሌ በ2024 ኡጋንዳ 493163 ሜጋዋት ኃይል በመሸጥ 45 ሚሊዮን 29 ሚሊዮን ዶላር ገቢ አግኝቷል። በዚህ አንጻር ኢትዮጵያ ስንት አገኘች የሚለውን ማሰብ መስራት ወሳኝነት አለው። ኢትዮጵያ እስከ አርባ አምስት ሺህ ሜጋዋት የማመንጨት ከታዳሽ ኃይል የማመንጨት አቅም አለ በሀያ ሰላሳ ወደ ሀያ ሺህ ሜጋዋት የማድረስ ከአምስት ዓመት በኋላ እንደገና ደግሞ በሀያ አምሳ ሰላሳ ሁለት ሺህ የማድረስ በሀያ ስልሳ ላይ አርባ አምስት ሺህ አካባቢ አርባ ሁለት ሺህ ምናምን አካባቢ የማድረስ እነዚህ ቅዶች ተይዘው እየተሰሩ ነው። ፓርትነር እየተፈለገ ነው እና አንዳንዶቹ እዚህ መንጌ ሸርቆሌ ያው የነሱ ሪአክቲቭ በሆነ መልኩ ለፕሮፓጋንዳ ምላሽን ላለመስጠት እንጂ እዚህ እንደዚህ የሆነ ነው ወታደራዊ ማሰልጠኛ ጣቢያ እየተገነባ ነው ን ወዘተረፈ። ኢትዮጵያ ውስጥ በአራቱም ማዕዘን ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ኢትዮጵያ ወታደራዊ ጣቢያም ይሁን ቤዝም ይሁን የመገንባት ያልተገደበ መብት አለ። ጉዳዩ ግን ለግድብ ግንባታ የሚያስፈልጉ መሰረታዊ ማሽነሪዎች መሰረታዊ እቃዎች እየተጓጓዙ ስለሆነ ነው። ደን ሌላው ተጨማሪ በሚመለከተው በኩል የሚገለጽ ይሆናል ማለት ነው። እና እንግዲህ የትናንቱን የውጭ ጉዳይ ሚኒስትር የዶክተር ጌዲዮን ጢሞቴዎስ ቢሮ ያወጣውን መግለጫ ተከትሎ ግብጻውያን ምን እያሉ ነው? የሁለቱ ጌዲዮኖች ሴራ ነው እያሉ ነው። እንግዲህ ትናንት መረጃ ወደ እናንተ አድሸ ነበረ። ጌዲዮንሳ የእስራኤል የውጭ ጉዳይ ሚኒስትር ነው። ጌዲዮን ጢሞቴዎስ ዶክተር የኢትዮጵያ የውጭ ጉዳይ ሚኒስትር ነው። ሁለቱ ስልክ ተደዋውለዋል ብያችሁ ነበር። ሁለቱ ስልክ ተደዋውለ እንግዲህ በኢኖቬሽን በጋራ ቀጠናዊ ጉዳዮች በጥቅሞቻቸው በጸጥታና ደህንነት ላይ መክረዋል ብያችሁ ነበር። ከዚህ ጀርባ ግን ግብፅ በተባበሩት መንግስታት ጠቅላላ ጉባኤ ላይ አንድ አጀንዳ አቅርባ ነበር እስራኤል ከጁን አራት 1967 ወድ በፊት ወደ ነበረ ድንበሯ ትመለስ የሚል ተምኔት ነው። በነገራችን ላይ የጎላን ኮረብታን ትልቀቅ፣ ለሶሪያ ትመልስ የሚል የጎላን ሄይትን እኮ ዶናልድ ትራምፕ አጽድቆታል እኮ የእስራኤል ነው ብሎ ከዛ አልፎ አርሞኒም የሚባል ተራራን ወደ ደማስቆ እየተጠጉ ድሩዝን የድሩዝ ጎሳን ወደ እስራኤል ለመጠቅለል ለመግባት እየፈለጉ ይህንን የጎላን ሄይትን ይልቀቅ የሚለው ውሳኔ ያን ያህል ይፈጸማሉ አብረን የምናየው ነው። ዝሮ ዝሮ ፕሮፖዛሉ የቀረበው በግብፅ አማካኝነት ነው። ግብፅ ስታቀርበው ለእናንተ እንደነገርኳችሁ መቶ ሀያ ሶስት ድጋፍ ኢትዮጵያን ጨምሮ ሰባት ተቃውሞና በአርባ አንድ ድምፀ ተአቅቦ ነው የጸደቀው። ይህንን ይሄ ግብፅና እስራኤልን ያላትማል። ከእስራኤል በኩል የጌዲዮን ሳር መደወልና የጌዲዮን ጢሞቴዎስ የትናንት መግለጫ የሁለቱ ጌዲዮኖች ሴራ ነው እያሉ ነው። ተጨማሪ መረጃዎች ካሉ ወደ እናንተ አደርሳለሁ። ኢትዮጵያ በክብር ለዘላለም ትኑ። ታንክ ዩ